እችን የመሰለች ቆንጅዬ ልጅ ከዚህ ወደዚህ የቀየራት ምንድን ነው ምን ነክቷት ነው ብላችሁ ውስጣችሁ ጥያቄ ምልክት ሊያመጣባችሁ ይችላል ማለት ነው ብዙ ጊዜ በራሳችን እጅ ራሳችን ያመጣ ነው ራሳችን ቤታችን ያስገባ ነው ነገር ለዚህ አደጋ ሲያጋልጠን በጣም ነው የሚያሳዝነው እባካቸው እህቶቼ ይህ ቪዲዮ ያስተምራችኋል ብዬ ስላሰብኩኝ ይዤው መጥቻለሁ ቪዲዮን ላይክ ሼር አድርጋችሁ ለሌሎቹም እህቶቼ እንዲደርስ ፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ እንዴት እንደናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። አላስወኑ ተዓላ ሀገራችንም ሰላም አድርግልን፣ እኛንም በያለንበት አላህ ይጠብቀን እያልኩኝ እንደተለመደው አዲሱ ዱዓ መጥቻለሁ ማለት ነው። እና ወደ ቪዲዮ ከመግባቴ በፊት እዚጋ ኮመንቱን እንደምትመለከቱት ቅድም የሆነ ቪዲዮ ለቅቄ ነበረ፣ ለልብ ህመም ምክንያት፣ ለልብ ድካም፣ ለተለያዩ ነገሮች የሚያጋልጡ ነገሮች ብዬ ነስካፌ ና ስኳር ነክ ነገሮች እንዲሁም ደግሞ ጣፋጭ ቾኮሌት እንዲሁም ደግሞ ጋዛት ወይም ደግሞ ቤፕሲ እና የተለያዩ ነገሮችን የምትጠቀሙ እህቶች እባካችሁ ጥንቃቄ አድርጉ ብዬ ነበረ። ብዙዎቻችሁ በቀን ሶስት አራቴ ነው የምጠጣው፣ እንዲሁም ምግብ እንትን የመብያ ጊዜ ስለሌለኝ እሱን አፍልቼ ነው የምጠጣው ብላችሁ ብዙ ጊዜ በቀን ሶስት አራቴ እንደምትጠጡ ብዙዎቻችሁ ኮመንት ላይ ጽፋችኋል ማለት ነው። እህቶቼ ከጤንነታችን የሚብስ ነገር የለም ማለት ነው። ኑስ ካፌ የምትጠጡ እህቶቼ ባካችሁ ቀንሱ ቢያንስ በቀን ሶስት አራቴ የምትጠጡ እህቶቼ በቀን አንድ ያድርጉት። ቀስ በቀስ ደግሞ አቆሙት ማለት ነው። ለምን? ለህይወታችን አደጋ ነው። እኛም በሽተኛ ሆነን አልጋ ላይ ከምንወጥቅ፣ እኛ በጤንነት ልንኖር ይገባል ማለት የፈለገ ያክል ሱስ ቢይዘን ለጤንነታችን ስንል ማቆም አለብን ብዬ ነው የማስበውና እህቶቼ ጥንቃቄ አድርጉ ማለት ነው። ከህይወታችን ከጤናችን የሚቢስብን ነገር ምንም ነገር የለም። እኛ እኮ በሰው ሀገር ላይ ሰርተን ለመለወጥ መተን ሬሳችን ወደ ሀገር መግባት አለበት ብዬ አላስብም እና ለዲካም እና ለልብ ህመም ለበሽታ የሚያጋልጡንን ነገሮች መጠንቀቅ አለብን ብዬ አስባለሁ። እህቶቼ ጥንቃቄ አድርጉ እና ወደ ቪዲዮ ስገባ መግቢያ ላይ ያያቻት ሴትዮ የምትኖረው ውጭ ሀገር ነው ማለት ነው። እና እንደዚህ አይነት ነገሮች ብዙ ሰዎች ላይ ደርሰው በሶሻል ሚዲያ ተከት ያሉ አይቻለው ማለት ነው እና እና እህቶች ጥንቃቄ አድርጉ። በተለይ ደግሞ መዳም ቤት ሆናችሁ ውሻ ያለበት እንዲሁም ደግሞ ድመት ያለበት ቤት የምትሰሩ እህቶቼ ተጠንቀቁ ማለት ነው እና ድመቶቹ እናንተን አደጋ ከማድረሳቸውን በፊት የነሱ እንትን ማለት ነው ይሄ ላያቸው ያለው ጸጉር፣ ማለት የድመቶቹ ጸጉር ውስጣችን ላይ ከገባ ካንሰር በሽተኛ ነው የሚያደርገው፣ በሽታ ነው ይዞ የሚመጣው ማለት ነው። እና ድመቶች የምትንከባከቡ ደግሞ የድመት እንትን ሽንት ምናምን ሲሸታችሁ በሽታ ያመጣባችኋል፣ እና ተጠንቀቁ ማለት ነው። እንትኑ ጸጉራቸው በነው ውስጣችሁ ላይ ገባ ማለት በሽታ ተከተላችሁ ማለት ነው። እና እንዲሁም ደግሞ ሽንታቸው ምናምን የምታጸዱ በጣም ነው የሚሸተው፣ በጣም ነው በሽተኛ የሚያደርጋችሁ፣ ተጠንቀቁ። ሌላኛው ደግሞ ውሻ ያለበት ቤት አላህ ስብሐ ወተዓላ እኮ ውሻን ቤት ውስጥ እንዳይቀመጥ ያደረገው እኮ እንትን እዚ ጋር ሐራም እና ሐላል መሆኑ እርግጠኛ አይደለሁም ከይቅርታ ጋር ግን፣ በጣም በጣም ውሾች ለእንትን ለጥበቃ ለዘበኝነት ጥሩ ናቸው። ግን ቤት ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል ውሻ ቤት ውስጥ እንዳይቀመጥ። እንዲሁም ደግሞ ነጃሳ እንደሆነ ሁላችንም እናቃለን። ገባችሁ። እዚህ ጋር ስለ ዲኑ ጠለቅ ብዬ ይሄ ነው ይሄ ነው ለማለት እውቀት የሌለኝን ነገር እዚህ ጋር አምጥቼ መፈላሰፍ አልፈልግም። እምነቴ አይፈቅድልኝም ማለት ማቀውን እንጂ የማላቀውን ነገር እዚህ ጋር መናገርም አልፈልግም። ሲቀጥል ደግሞ እች ልጅ የደረሰባትን ነገር ልንገራችሁ ማለት ነው እና ከትንሹ እነቱ ታቃላች፣ ውጭ ሀገር ላይ በጣም እንስሳዎቹን እንትን መንከባከብ ይወዳሉ። በተለይ ደግሞ ውሻና ድመት በጣም ነው። ውጭ ሀገር ላይ ሀላልን ሀራሙን ላይ ታወቁም፣ እነሱ ጋር ምንም ችግር የለውም። እና ከሕፃንነቱ ገዝቶ አባቷ እንደ ስጦታ ገዝቶ አምጥቶላት እና ከትንሽነቱ እስከ ትልቅ እስከሚሆን ድረስ አሳድጋው፣ መጨረሻ ላይ ግን እሷ በተኘችበት እሷ ሳታቅ እዚጋ ላይ ደም አለበት፣ ግን ማሳያት አልፈልግም። እየተኘችበት ፍራሽ ራሱ የራሷ ደም እዛ ላይ ተረጭቷል፣ ማለት ግን እዚህ ጋር አምጥቼ ማስገባት አልችልም። ለምን ዩቱብ ስለማይፈቅድ። ገባችሁ? እና ምንድን ነው ያደረጋት? እሷ በተኘችበት ከእሷ ጋር ነበረ የተኘው። በአጋጣሚ ምን እንደነካው ሳይታወቅ ዘሎ ተነስቶ እንዳለ እንትኗል። አፏን ከላይ ያለውን ከንፈሯን እንዳለ ነው ብልት ያደረጋት። ማ ነው አንዴ በአንዴ ነው በቃ ነክሶ እንትን አድርጎ ያወጣው። አንድ ባንዴ ማለት ነው ቆረጣት ማለት ነው። አሁን እንትን አፏ ከላይ በተለይ ደግሞ ከላይ ያለው ከንፈሯ እንዳለ ነው እንትን የበላት ማለት ነው። ከዛ ብዙ አደጋ ደርሶባት ብዙ በነገራችን ላይ ሀታ እጇን እንዲሁም ደግሞ ገላዋ ላይ ራሱ ጠባሳ አለባት ማለት ነው ያንን ነገር ከደረሰባት በኋላ ከሞት ደግሞ ጊዜዋ ስላልደረሰ ፈጣሪ አትርፏት። በአሁኑ ሰዓት ላይ ሀታ መናገር ራሱ አትችልም እንዳትናገር ሀታ አሁን ምግብ ምናምን፣ ትንፋሽ የምትነፈሰው ራሱ በአንገቷ ነው። ማን ነው ይሄ ቡሻው ባደረሰባት ችግር የተነሳ ብዙ አደጋዎች ደርሰውባታል። እንዲሁም ደግሞ ከሌላ ገላዋ ላይ እንትን ቆዳ ተገፎ አምጥቶ እንትኗን አፏን ራሱ እዚህ ጋ ላስገባላችሁ ነበረ፣ ግን በጣም ያስጠላል። በነገራችን ላይ ቅርት አድርጉልኝ፣ ማስገባት አልፈልግም እና ከሌላ ከገላዋ ላይ ቆዳዋን ገፎ አምጥተው እዛ የንትኑን ይሁን የላይኛውን ከንፈሯን እንዳለ ነው የነሰው። ውሻው ማኑ ነክሶ እንዳለ ነው የበላት። እና በኋላ ላይ ግን ምን እንዳደረጉት ውሻውን ብታቁ፣ በጣም ነው የሚያሳዝነው፣ ገለወታል። አያሳዝንኝም በነገራችን ላይ ላደረገው ጥፋት ተገቢው ነገር ነው ብዬ ነው ማስበው። አላህ ከእንደዚህ አይነት አተጋ ይጠብቃል። ገባችሁ ውሻ የቤት ውስጥ መቀመጥ እንደሌለበት ነቢያችን፣ እኮ ሰለላሁ አለይሂ ወሰለም በጣም በጣም በቃ ለእኛ መጥፎ የሆኑ ነገሮችን እኮ አላህ ሱብሐነሁ ወተዓላ ከልክሎናል። እና አንዳንድ ጊዜ ለምንድን የከለከለን ብላችሁ ቆም ብላችሁ ስታዩ አሁን ከምር ወይም ደግሞ አስካሪ ነገሮችን ፈጣሪ የከለከለን እኮ ለጤናችን መጥፎ ስለሆኑ እንዲሁም ደግሞ በጠጣን ሰዓት ምን እንደምናደርግ ስለማናቅ እና ብዙ ነገሮችን አላህ ሲከለክለን ለእኛ መጥፎ ሆኖ ይታየናል እና ግን በኋላ ላይ ደግሞ ቆም ብላችሁ ስታስቡ ለካ ለእኛ አላህ ስብሐነሁ ተዓላ ለእኛ ለህይወታችን አደጋ ስለሆኑ በቃ ለእኛ ጥሩ ስላልሆኑ ነው እንጂ የከለከለን፣ ለእኛ ጥሩ ቢሆን ኖሮ አላህ አልከለከለን ነበረ ማለት ነው። እና እህቶች የራሳቸውን ጠብቁ። በተለይ ደግሞ ድመት ያለበት ቤት አሁን አረብ አረብ ሀገራትም ላይ አለ። ድመት ያለበት ቤት ሞልቷል። እኔ ራሱ በፊት መንትያ ልጅ ይዤ የመጀመሪያ ልጅ የወለድኩ ጊዜ እንትን ሁለት መንትያ ልጆችን ራሱ አሳድግ ነበር እዛ ቤት ሶስት እስከ አራት ድመት ነበረ። ማኑ ግን እኔ አላጸዳም ልጅ ስለሚዝ እኔ እነሱ አጠገብ አልጠጋም። ግን እነሱ አሁን ፎቅ ላይ ነው ያሉት፣ ሶስተኛ ፎቅ ላይ ነው ያሉት። እኛ ግን ቤታችን አራተኛ ፎቅ ነበረ፣ ምንተኛበት ክፍላችን ማለቴ ነው። ከዛ እነሱ ካሉበት ከሶስተኛው እንትን ከሶስተኛው ደረጅ ላይ ሶጣ ፎቅ የበቀው ሶስተኛው እንትን በጣም ነበር የሚሸታው ማለት ነው። በጣም ሽታው ብስምላይ ያስነጥሳል። እንትኖቹ ድመቶቹ የሚሸኑት ሽንት የሆነ ሽታ አለው በጣም የሚያስጠላና ድመቾቹ የምታውቁ የምትስሙ ምናምን የምታረጉ እህቶች ተጠንቀቁ። እንትናቸው ጸጉራቸው በጣም አደገኛ ነው። ውስጣችን ላይ ከገባ በሽታ ነው የሚያስከትልብን። ካንሰር በሽታ ራሱ እንደሚያስከትል ሰምቻለው ማለት ነው እንትን በጣም በጣም በጣም ሳም ሳም ለውታስ ያኔ አደጋ ውስጥ ይከታችኋል ማለት ነው። እንትኑ የድመቱ ጸጉር ጥሩ አይደለም እና አላህ ይጠብቀን። የሚጠብቃቸው ማህባይ ቤ የዛሬ ቪዲዮ ይህንን ይመስል ነበረ። ብዙ ብዙ ነገሮች የተሳሰጥኩ ይመስለኛል፣ ግን አውፉ በሉኝ። ወዳችኋለሁ፣ ከኔ በላላህ ይወደዳችሁ። የተሳሰጥኩት ነገር ካለ ከስዲ ውጭ በስነ ኮመንት ላይ ንገሩ። ሀሳብ አስተያየታችሁን መቀበል ይችላለሁ። ስለዚህ ሁሉም የራሳችሁን አስተያየትና ሀሳብ አስተያየት ማጋራት ትችላላችሁ። ከስድብ ነጻ ገባችሁ። እኔ ግን ችግር የለብኝ መቀበላለሁ። ወዳችኋለሁ። ከእኔ በላላ ይወደዳችሁ። ሰላም አለይኩም ወረመቱላሂ ወበረካቱ።